ወደ ሰው ጋር ሶሲን ፍቅረኛ ይላችሁ መጣሁ። የሶሲ ፍቅረኛ በላይ ላይ ታርገሽብኛልና አልፈልግሽም። አታምነኝም ለካ አትወደኝም ማለት ነው። አያችሁ ፍራንኳን፣ እሷም እንዲቀምሳታለች። እንግዲህ ይቶቻኗ ላይ ሄጄ ብዙ ነገሮችን አይቼ እመጥቻለሁ ማለት ነው። ተጠራጠርክ ፍቅረኛ ዳኒ ማለት ነው። ዳኒ ማለት ነው እንግዲህ የቲክቶከሮቹ አምባሳደር ነው። እንግዲህ በአንድ ላይ ነው የሚሰሩት። ቤተሰብ ልብ ብላት ያልኩት ግልጽ አማርኛ ነው። አይደል? አማርኛ አይረዱም፣ አይገርሙም። እስኪ ደግሞ በኦሮምኛ ልክ እንደ ማሚ እንዳወራቸው በኦሮምኛ ያ ሮትዬ የድሮ ዋናው አብርሽ እኮ እንዴት እየሮጠ ሲሄድ ኤፋ እንዴት ከግር ከግርሽ፣ ብሎ እንደተንከባከበች ታውቂያለች። ተያ ቆይ፣ ችግር ሰው መፍታት ይችላል። እንዲ ውሉ የት ነው ውሉ የተቋጠርበት ውል አይታችሁ መፍታት እንዴት ይከብዳቸዋል? ቆይ ግራ ገባኝ። በደፍረታሳይ ከፈለሽ ሚዲያ ላይ ውጭ ከአንተ ይህች ነገር ከዚህ በፊትም እንደዚህ ቅንብር ምናምን ተብላ ተለባብሳ ቀርታለች ከነዳኒ ጋር። አሁን ቴክኖሎጂ በሰለጠነበት ጊዜ ማን ያምናል? እዛው ቦታው ላይ ተግባሩ ላይ ካልሆነ በስተቀር በፍጹም ማንም አያምንም፣ እኔ አላምንም። ወረድ ስትል እንዲስታወርደው ጡት እንሂው እኛም የምንሄው እና ፍርድ እንሰጣቸዋለን። ቅንብር ነው አይደለም የሚለውን ነገር አይተን እንነግራቸዋለን። ምን ችግር አለ? አውጡት። ሚዲያ ላይ የቀረ ነገር የለም፣ ሁሉም ወቷል። ምን አስፈራለሁ? ቀና ብሬ ያሳ አብረሽ የእፋ ታሪክ ይሄን ይመስላል። ወደ መጨረሻ ላይ አብራራላችኋለሁ። እዚህ ጋር ግን የሶሲ የብሩኬ፣ የዳኒ፣ የሃይሚ ፎቶ ነው ያደረኩላችሁ። እንግዲህ ሶሲ ቤት ሄጄ ቆይቼ መጥቻለሁ። ውድ ቤተሰቦቼ አንዳንድ ነገሮች ልላችሁ መጥቻለሁ። በመጀመሪያ ግን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ጠዋት በሰራሁት ቪዲዮ ብዙዎቻችሁ የራሳቸውን ሀሳብ አስተያየት አስቀምታችኋል። ምንም ማለት አይደለም። እኔ ግን አንድናንድ የጨረቃ ፋሚሊ ሁል ጊዜም የግራ ጎን ነኝ። ምክንያቱም ለማንም በምንም የማዳላው ነገር የለም። ነገም ሀይሚ የመደግመው ነገር ስለሆነ ዛሬ ለብሩኬ እንደዚህ አይነት ፍርድ፣ ነገ ለሀይሚ ሌላ ፍርድ መስጠት አልችልም። ይሄ ፕራንክ እና ፕራንክ ነው። ብዙዎቻችሁ ኮመንት ስር እየተሳደባችሁ ነው። ይመቻችሁ፣ ተሳደቡ። እኔ ምን የማይቀንስም ምን የማይጨምርም ግን፣ አንድ ነገር ላስረዳችሁ የምፈልገው ነገር አለ። የቃላት አጠቃቀም አንድ ነገር አለች፣ እሷን ግልጽ ላድርግላችሁ። ማናት ሀይሚ ማን ነው ብሩኬ? ቅርታ፣ ማናት ሀይሚ፣ ቅርታ ማታደርገው ብዬ ያልኩት ቃላት ምን ማለት ነው ብላችሁኛል። ላስረዳችሁ። አንዳንዴ ስታወሩ በመሀል የቃላቶች የመጥበቅና የመላላት የሚመስል አይነት ስሜት ያላቸው ንግግሮች አሉ ማናት ያልኩበት ምክንያት ለምንድን ነው ይቅርታ ማታደረግለት ማለት ለምን ማን ስለሆነች ለማለት ነው ማለት ማለት የዚህ ጋር ትረዱኝ ያላቸው ብዬ ተስፋ አደርጋለሁ ማለት ለምን እሷም ፕራንክ ታደርጋለች እኮ እሷም እኮ እንደዚህ አይነት ነገር ታደርጋለች ለማለት ነው የፈለግኩት እንጂ ወደ ሌላ ታሪክ ውስጥ ወቅት ወስጄ ወደ ውበት ውስጥ ወደ ቁንጅና ወደ ምናምን ዝቅ እኔ እንደዛ ውስጥ አልነበርኩም። ቤተሰብ ይቅርታ አድርጉልኝ፣ እንደዛ ውስጥ ስላልነበርኩበት ማለት ነው። ስለ ውበትም ስለ ጀግንነቷም ስለ ማንነቷንም የሚገልጽ ነገር አይደለም የተናገርኩት። ማናት ያልኩበት ምክንያት ማለት እሷም ተፕራንክ ታደርገዋለች ብሩኬን ከአንዴም ሁለት ጊዜ ፕራንክ አድርገዋለች ለማለት ነው። ማን ናት ያልኩበት ምክንያት ይሄ ነው። እሷም ታደርጋለች ለማለት ነው። ይችን ብቻ ላስረዳችሁ እሞክራለሁ። ብዙዎቻችሁ ቅር ብሏችሁ ስላየሁ ነው። ከዛ ውጭ ያለውን እኔ ለጨረቃ ፋሚሊ ብሩኬም በሰራው ቪዲዮ አስተያየት ሰጣለሁ፣ ሀይሚም በሰራችው ቪዲዮ አስተያየት ሰጣለሁ። ለሁለቱም አንድ አይነት ምላሽ ነው ያለኝ። በእነሱ መካከል ምንም አይነት ክፍተት የሚፈጥር ነገር አልናገርም እኔ ቤተሰቦች ማለት ነው ምክንያቱም ይሄ የታወቀ ነው። ብሩኬና ሃይሚ የሆነ ነገር ይዘው ሲመጡ ጓ ብለው ሲመጡ የምትሳደቡት ነገር የተለመደ ስለሆነ ቀጥሉበት፣ ይመቻችሁ። ግን ይችን ነገር በጣም የሚያከብሩኝ ቤተሰቦቼ እንዴት እንደዚህ ያልሽ ስላላችሁኝ ይችን ነው ግልጽ ያደረኩላችሁ። ማለት የፈለግኩት እንደዛ ነው፣ እሷም ታደርጋለች ለማለት ነው። ማናት የሚለው ቃል የተጠቀምኩት እንጂ ሌላ ነገር አይደለም። እና እንግዲህ ሃይሚ ማለት ነው ከዳኒ ጋር ሆነ ብሩኬን ማስጨለል ትችላለች ምንም ከባድ አይደለም ቀላል አይደለም ምንም ይሄ ተራ ነው ብድር ነው በቃ ብድር እኮ ነው እናንተ ብድር ከፍላችሁ አታቁም እንዴ ጤፍ ተበድራችሁ አሁን ጤፍ መልሳችሁ አታቁም እንደዛ በሉት እኮ ይሄ እኮ ምንም አዲስ ነገር የለውም ሞራሏ ተጎዳ ምናምን እንዴ ምንድን ነው በለዋ ላይ አግብቶባት እኮ አልተኛም እኮ ብሩኬ ፕራንክ ነው ጀስት ፈታ ፈታ በሉ በቃ አለቀ እና እዚህ ጋር ሶሴ ራሱ ከአንዴም ሁለት ሶስቴ ዳኒ ማለት ነው በፕራንክ አስጨልሏታል። እንዲሁም ደግሞ ባለትዳር ናት ሶሲ። ያን ያክል ሊያስጨንቃቸው አይገባም። ምክንያቱም እኔ እንደውም እስከ ዛሬ ድረስ ሲንግል ነበር የምትመስለኝ። ሶ ባለትዳር ሴት ናት። ባለትዳር ሴት ከሆነች መቼስ ምንም ቢሆን ምን ህይወት ህይወት ነው ህይወት ይቀጥላል። ግዴታ እዚህ ጋር የብሩክ ህይወት ብቻ ለሚበላሸው የእሷም ህይወት ይበላሻል። ስለዚህ ተነጋግረውበት ከካሜራ ጀርባ አስበው ጨርሰው ነው ወደዚህ ይዘውላቸው የመጡት። ውድ ቤተሰቦች እንደው ሁል ጊዜ እንደ አዲስ አይሆንባቸው። ሁል ጊዜ በእርግጥ ስሜታዊ ያደርጋል፣ ግን ደግሞ ዚሁን ሲያድር እንኳን ለመቀየር ሞክሩ። ቢያንስ ጥሩ ጥሩ ነገር ማሰብ መቻል አለባቸው እንጂ አሁን እዚህ ጋር እኮ እነ ብዙ ልጆች አሉ፣ ቲክቶከሮች። በነገራችን ላይ ዳኒ ቲክቶከር ነው። እነ የረሙ ጓደኞች ድሮቹ አብረዋሉ ብዙ ልጆች አሉ። ከነሱ ጋር ከነሱ ግሩፕ ጋር ነው የሚሰራው። እንግዲህ ሶሲ ሶሲ የቡታጅራ ልጅ ናት። በቅርብ ጊዜ ነው አዲስ አበባ ያመጣችው፣ በቅርብ ሳይሆን ትንሽ ቆየት ትብላለች። ከብሩኬ ጋር የሚተዋወቁት የመጀመሪያ ቲክቶክ ቪዲዮ ሲሰራ ከእሷ ጋር ነበር የሰራው። አልጠፋም እስካሁን ድረስ አለ። አዲስ አበባን በሚመጣ ሰዓት እሷን ስለሚያውቃት ከእሷ ጋር ነበረ። አዲስ አበባን ራሱ ሳያውቀው ወደ አክስቶቹ ጋር ወደ ምን የሚወስዱት ተናግረዋል። ደግሞ ከአንዴም ሁለቴ ማለት ነው ውድ ስለዚህ ከሶሲ ጋር ምንም አይነት ነገር የለውም። ሲጀመር ልጁ ማለት ነው ልጁ አላልኩም፣ ቡቡዬ እና አንድና አንድ የዳኒ ፍቅረኛ ነች። እና ሶሲ ዳኒን በጣም ተወደዋለች። ዳኒ ደግሞ አንሶላ ውስጥ መግባትሽ በጣም አናዱኛል ብሎ እሱ ራሱ ሼር አድርጓል። ስለዚህ ይሄ ነገር ይቀጥላል። ቤተሰብ ሀይሚ ራሱ ዳኒ ጋር ሆና ብሩኬን የሆነ ነገር ማድረግ ትችላለች፣ ማስጨለል ትችላለች፣ እንድሷ እንደጨለለችው በነገራችን ላይ እኛ ነን የምናራግበው እንጂ እነሱ ማለት ነው። ይህን ቪዲዮ ከሰሩት በኋላ ሰላማቸውን አውርደው ከዛ ነው ቪዲዮ የሚለቀቀው። ሁላችንም ያልገባን ነገር ይሄ ብቻ ነው። ገባችሁ? ከዚህ በፊት እንኳን ኢሹ አታድርጉን፣ እኛን አትጣሉ በኛ ምክንያት ብለው ላይቭ ላይ ቁጭ ብለው ነገሯችሁ። ብሩኬና ሀይሚ ምንድን ነው ችግራችሁ? ቆይ ምንድን ነው? እኛ ሰላም ነን። የሆነ ነገር ሲፈጠር ለምንድን ነው እኛ ኢሹ እያረጋችሁ የምትሰዳደቡት የምትጣሉት ብለው ሀይኔም ተናግራለች ብሩኬም ተናግረዋል። ያንን እንኳን አሰሙም። እናንተ የምሬ ነው እና በጣም ይገርመኛል። እዚህ ጋር ደግሞ እስኪ አብሬሽና ርታ ትንሽ ሀሳብ ልስጥ፣ ስለነሱ ማለት ነው። አብሬሽና ሩታ እንግዲህ የተደበቀ ፋይል ተገኘበት ፋይልህን አወጣዋለሁ። አንተ እማታምነኝ ከሆነ ከካሜራ ጀርባ ምንድን ነው ያደረግከው ነገር፣ ፋይል ያላወጣቸው ፋይል አለ፣ የተደበቀ ሚስጥር አለ ብላ እንግዲህ ከኤፋ ጋር ኤፋም ኮስተርትር ባለ ንግግር እየተናገረ ነው። ምን እንደሆነ አልገባኝም። በጣም አኗዷቸዋል የተፈጠረው ነገር መሰለኝ። ብቻ አላቅም። አብርሃምን በጣም እየተናደደ ነው እንዳያቸዋት፣ እንግዲህ እሩትዬም እየተናደደች ነው። ግን አንዳንዴ ቅንብር ጭራሽ ቦታው ላይ ሳትኖሩ እንደኖራችሁ አድርገው የሚያጋቡ አልጋ ላይ የሚያስተኙ ሆቴል በቀም ብዙ ቦታ ላይ ማድረግ ይቻላል። አሁን ሰዓት ላይ እና ይሄ ነገር ይከብዳል። ጥንቃቄ መውሰድ አለባቸው እና አብርሃም ጋር ያያችሁት እናንተ ጋር የማይደርስ እንዳይመስላችሁ ይደርሳል። ስለዚህ ራሳችሁን መጠበቅ ግድ ይላችኋል። ያስተምራል ይሄ ቪዲዮ። ግን ደግሞ አብርሃም እና አሩታ ሁል ጊዜ በአንድ አይነት ድራማ ነው የሚመጡት። ሁል ጊዜ የዝሙት ስራ ነው። ሁል ጊዜ የተለያየ ነገር አይሰሩም። ይሄ ነገራቸው ትንሽ ይከብዳል። ለቤተሰብ ከብዷችኋል። ግን ደግሞ ምንም ማድረግ አይቻልም። የሚጠቀሙበትን ነገር ነው ዩቱብ ቻናል ላይ የሚሰሩት። ባይዘዌይ ማለት ነው። የኢትዮጵያ ዩቲዩበሮች፣ የቡታጀራ ዩቲዩበሮች። አፈቀርኩት፣ አፈቀርኳት፣ በላይ ላይ ሄደች፣ በላይ ላይ መጣች። በቃ ይሄን ብቻ ነው የሚሰሩት። ለምን እንደሆነ አላውቅም። ብዙ ቦታ ገብታችሁ እዩዋቸው። ብዙ ቦታ በቃ እንደዚህ ነው የሚሰሩት። በቃ ፍቅረኛ ሄደ ከሌን፣ አፈቀርኩት ከሌን፣ ምን ሆንኩ ከሌን፣ እንደዚህ ነው። የከሌን ሴት መሳም፣ የከሌን ሴት ማቀፍ። በቃ እንደዛ ነው የሚሰሩት ሁሉም። እና ምንም አረግ አይቻልም። ይሄ እንግዲህ የስራው ባህሪ ከሆነ አዳብት ማድረግ ነው። ልክ እንደነሱ ማለት ነው። እንደነሱ አዳብት አድርጋችሁ ቤተሰቦችም ካለመጨናነቅ ለማየት መሞከር ነው ያለባቸው። ለምን ትናደዳላችሁ? ምን እናደዳችሁ? እነሱ እኮ አብረው ነው የሚኖሩት፣ አብረው ነው የሚወዱት፣ አብረው ነው የሚጠጡት። እዚች ጋ አስር ደቂቃዋን ቪዲዮ እንደምንም እንደምንም ብለው ይከውኗታል። እውነት አስመስለው ይከውኗታል። ከዛ ግን ከካሜራ ጀርባ ላይፍ ሌላ ነው። ህይወት ሌላ ነው። ይህንን ደግሞ ብዙ ጊዜ ብሩኬ ነግሮናል። እግዚአብሔር ይስጠው። እውነት የምሬን እኛ እኮ ከካሜራ ጀርባ አንድ ነን። ሁሉም የየራሱ አይዲያ ይዞ እየመጣ እየሰራ ነው እንጂ እኛ ከካሜራ ጀርባ አንድ ነን። ስለዚህ እናንተ አታስቡ፣ እናንተ አትጣሉ። እውነት ብሩኬ በዚህ በዚህ በጣም የማደንቀው ብሩኬ ለዚህ ነው አንድ ሲቀጥል፣ ብዙ ማብራሪያ ይሰጣል። እሱ ለሚሰራው ነገር ማብራሪያ ይሰጣል። አብርሃም እኮ ለሚሰራው ነገር ማብራሪያ አይሰጥም። ግን ጀግና ነው፣ ጎበዝ ነው። ለሌሎች የስራ እድል መክፈት ችሏል። ለሌሎች የስራ እድል እየከፈተ እየሰሩበት ነው ሶ በጣም ይሄን ይሄን አደንቅለታለሁ። ከዛ ውጭ ግን ስለሚሰራው ነገር ስለሚሰራው አይዲያ አንድም ቀን እንደዚህ እንደዚህ ነው ብሎ አብራርቶ ተናግሮ አያውቅም። የጨረቃ ፋሚሊ እንደውም በፊት ይናገር ነበር። አሁን አሁን ግን መናገራቸውን ትተዋል። በራሳቸው መንገድ በራሳቸው አይዲያ ይሰራሉ። የሚያስደስት ያስደስታል፣ የማያስደስተው አያስደስትም። አለቀ። ነገ ሌላ ቀን ነው። እንደዛ ነው አሁን እየሰሩ ያሉት ማለት ነው። ሰው አሁንም ቢሆን ይሄ የተደበቀው ምስጢር። ለማጣራት መሞከር አለባችሁ። እርስ በርሳችሁ ባትጣሉ በጣም ጥሩ ነው። ከዚህ በኋላ ደግሞ የዝሙት አይነት ድራማ ቢቀርብባችሁ ጥሩ ነው ብዬ አስባለሁ። ምክንያቱም ኦልሬዲ ወደ ትዳር አለሙ ገብታችኋል። እንግዲህ የልጅ አባ ልትሆን ነው፣ አብርሽም ሩታም የልጅና ልትሆኝ ነው። የሚመጡት ነገሮች በትዕግስት ለማሳለፍ ለማየት መሞከር አለብሽ። እንደዚህ በየጊዜው ሚዲያ ላይ ወጣሽ ባታለቀቅሽ ጥሩ ነው ብዬ አስባለሁ። ምክንያቱም ለራስሽ ማሰብ አለብሽ። ደም ማነስ ነው ምንድነው አለባት ሲባል ሰምቻለሁ፣ ከዚህ በፊት እና ራስሽን ተኬር ልጅሽን ተኬር ማድረግ አለብሽ። ባለቤትሽ ደግሞ ያንቺና ያንቺ ነው። ምንም ሰው መጣ ሰው ሄደ ማንም አይነካብሽ። ከአንቺ ጋር ነው የሚውለው፣ ከአንቺ ጋር ነው የሚያድረው፣ ሁሉ ነገር ከአንቺ ጋር ነው። አንድ ወንድ ልጅ የሚጠበቀው ማንነቱን እስካልደበቀ ድረስ ከአንቺ ጋር እስከኖረ ድረስ አለቀ። ሌላው ትርፍ ነገር ነው። ሶስተኛ ወገን ሶስተኛ አጨብጫቢ አያስፈልግም። እኔ እንደዛ ብዬ ነው ማስበው እንደዛ ብዬ ነው መከራት ለሩታ ምክንያቱም እዚህ ይህንን ፍቅር ብዙ ዋጋ ከፍላበታለች። በሴትነቷ ራሷ ጠይቃ ያገኘችው ፍቅር ነው። ራሷ ብዙ መስተዋትነት ከፍላበታለች፣ ብዙ ተረቅጣበታለች አለች ሶ እዚህ ደረጃ ደርሳለች። ይሄም ደግሞ የሆነው የእግዚአብሔር ፍቃድ ስለሆነ ነው እንጂ አብርሃም ስለፈቀደ አይደለም ሩታ ስለፈቀደች አይደለም የእግዚአብሔር ስራ ስለሆነ እዚህ ደረጃ ደርሰዋል። ከዚህ በኋላም ደግሞ በትዕግስት ሁሉ ነገር ካላለፋችሁ በብራንክ የተጀመረ ነገር ወደ ትክክለኛ ህይወት ላይ ገብቶ ትዳር እንደሚፋታ ታውቃላችሁ ይሄን ነገር። ስለዚህ ቆም ብላችሁ ማሰብ መቻል አለባችሁ። እኛ ከምናየው ነገር ነው የምንናገረው። ከካሜራ ጀርባ ያላችሁትን ደግሞ ፈጣሪ ነው የሚያውቀው። እና ውድ ቤተሰቦችም ባትናደዱ፣ ባትዘቃዘቁ፣ ሀጢያት ባትገቡ በጣም ጥሩ ነው ላያችሁት ቪዲዮ ብቻ ከቻላችሁ ሀሳብ መስጠት ካልቻላችሁ እስክሮል አድርጋችሁ ማለፍ ላይክ በቃ የሚጠቅማቸው ከሆነ ይጠቀሙበት፣ አለቀ። የኔ መኞት የኔ ሀሳብ እንደዛ ነው። ማንንም ከፍዝቅ አርጌ ልሳደብ አልችልም። ማንም በቻናሉ የፈለገውን ነገር ሀሳብ መስጠት ይችላል። ም የፈለግኩትን የተሰማኝ ስሜት ሀሳብ መስጠት ይችላለሁ። ስለዚህ ቤተሰቦች የግሪስም የጨረቃም ፋሚሊዎች ለመረዳት መሞከር መቻል አለባችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። የጨረቃ ፋሚሊና የግሪስ ፋሚሊ አንድ ናቸው ወይ ማለት ነው። ስለዚህ ለምን አንድ ላይ ያመጣሻቸው ምናምን እንዳትሉኝ ሀሳባችሁ አንድ አይነት ስለሆነ ነው። አመሰግናለሁ። መልካም ጊዜ። ባይ ባይ።